በዚህ ሳምንት በአስኳላ ፕሮግራማችን የአስራ ሁለተኛ ክፍል ውጤት አለመሻሻል ችግሩ ምንድን ነው? መፍትሄውስ? አንደኛው ይኑት ቀርቶ ሁለተኛው ይኑት እኮ ሳይጨርስላቸው የሚቀሩ ትምህርት ቤቶች አሉ። እንዲያው እንቅፋቶችን መርምራችኋል ወይ? እኛ ከጅምሩ ላይ የማስረጽ መሰረታዊ ችግር አለ። የተገናኘ ነው። ትልቅ አጀንዳ ይዘን ነው። ባሮየው ይሄን ይሄን አንብቡ ይባላል። ይወዳብዳል ተማሪ፣ አታንብቡ ከተባለው ላይ 19 ጥያቄ ወጥቷል። ተማሪዎቻችን ነገ ከወጡ በኋላ ስራ ፈጣሪ እንዲሆኑ የምናደርግበት ሂደት እየገነባን አይደለም። የመምህራን የማስተማር ፍላጎታቸውስ ምን ያህል ነው? መምህር ማለት ክፍል ውስጥ ገብቶ ማስተማር ብቻ አይደለም። ምን ያህል ነው ወላጅ ኮሚቴና የትምህርት ቤቱ አስተዳደር ተቀራርቦ እየሰራ ያለ? ሰደቃ ላይ ከማህበረሰቡ እያንዳንዱ አካል ከአንዱ አንዱ ይበልጣል በማይባል ልክ ኃላፊነት አለ። ይህንን የመማር ፍላጎት ማን ያሻክሉ ለማን እንስጠው? ይህንን ትምህርት ቤት እኮ መጡት እነዚህ ተማሪዎች በደንብ እየቆጨን ነው። በቃ አሁን ላይ ወደ ስራ መግባትና መስራት የክቡር ዶክተር ሀዲስ አለማየሁ ልዩ አዳሪ ትምህርት ቤት ተማሪዎች ተሞክሮ ተማሪዎችን በጋራ በቡድን ጥናት እንዲያጠኑ ይህ ትምህርት ቤት የሚታወቅበት ቲምወርኪንግ የምንለው ነገር ማለት ነው። የምንጠብቀውን ያክል ይመስለኛል ያገኛል። ፈታኝ ሁኔታ ባለበት ውጤት ማምጣት ተነሳሽነት ይፈጥራል።